በስመ አብ ወወልድ በመንፈስ ቅዱስ አህዱ አምላክ አማስሩ ወተሶ ለወርሃ ግንቦት በዛቲ ዕለት አይረፈ አብ ቅዱስ አባ ይሳቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት አስራ ዘጠኝ በዚህች ቀን ከአባ መቃርስ ገዳም ቅዱስ አባት ቀሲስ ይሳቅ አረፈ። ይህም አባት ከምስር፣ ከታናናሽ ቦታዎች ከአንዲት ቦታ ልጅቹ፣ ወላጆቹም ድሆች ሲሆኑ ግን በበጎ ስራ ባለጸጎች ናቸው። አረጋውያን መነኮሳትም የእጅ ስራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም ወጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። በዘመኑም ሁሉ ከቶ ምንም ጥሪት አላደረገም። እንደ አባቶቻችን ሁለት ልብሶችን ለምን አልገዛም ሲሉት እርሱ ምን ይህ እስከ ዛሬ ህዝባዊ ነኝ በዓለም ሳለውም ሁለት ልብስ የለኝም ነበር ብሎ ይመልስላቸዋል። ሁለተኛም አባቶቻችንም እኮ ሰሌንና ማቅ ይለብሳሉ፣ ለእኛም አንድ ልብስ ይገባናል። ይህ አይበቃንምን አላቸው። ሁልጊዜም የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆቹ ሙተው ወላጆች ሙተውብኝ ድሃደግ አድርገውኛልና ይላቸዋል። ከምግቡም የማይጠንት አመድ ጨምሮ እየበላ ብዙ ዘመናት ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞች አንዱ ምግብ ሰርቶ መጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው ለበሽታም መድኃኒት አለውና ብላ ብሎ ብዙ ለመነው። እርሱም ወንድሜ ሆይ እመነኝ እኔ በዚህ ደዌ ውስጥ ሰላሳ አመት እኖር ዘንድ ወዳለሁ ብሎ መለሰለት። በእድሜውም በሸመገለ ጊዜ ትሩፋቱና ጽድቁም በበዛ ጊዜ ቅስና የሾሙ ዘንድ አረጋውያን ተሰባስበው ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩ እየፈለጉ ዞሩ አላገኙትም። ያችንም ማሳ አልፈው ከዳር ተቀመጡ ጥቂት ሊያርፉ። ከእርሳቸውም ጋር አህያ ነበረ። ወደ ማሳውም ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡን በገቡ ጊዜ ያንን አባት አገኙት። ደግሞም እንዳይሸሸግ እንዳይሸሽ ሊያስሩት ፈለጉ። አሁን ሳውቄ አለው እግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሂዶ ቅስና ሾሙት። ከዚህ በኋላ ተጋድሎንና ለአረጋውያን መታዘዙን ጨመረ። ወጣቶችንም በጎ ስራ ያስተምራቸዋል። ሰምታችሁ የምትታዘዙ ሁኑ ከትሩፋት ሁሉ ይህ ይበልጣልና ይላቸዋል። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶች በጠየቁት ጊዜ እንዲህ አላቸው። በገዳም ውስጥ ጸንታችሁ እንድትኖሩ እኔ ስራ እኔ ስሰራ ስታዩኝ እንደነበር እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከነርሱ በኋላ ተጽናንተን በገዳም የምንኖር ሆንን። ይህንንም እያለ በፍቅር በሰላም አረፈ። የሕይወት አክሊልም አገኘ። እግዚአብሔር ምስጋና ይሁን። እኛንም በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሚን። ሰላም ለይሳቅ ከመሲው ከመሲም ወቀሲሰ ቀሲሰ ዘአመረ አድግ መንገለተ መንገለተ ግህሳ ዝንቱ ጻድቅ ማአመ መንኮሰ የገብረ ለስጋሁ ክሌተ አልባሰ ወሐመደ ማይጠንት ይሴሰይ በህብስት ህውሳ በዚችም ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማይትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፍያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንንም ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላም ከሃዲ ንጉስ ዲዮቅልጥያኖስ ውስጥ የሚያደርገውን የኃጢያትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ ምስፍናውን ትቶ ከሚስቱና ከልጆቹ ጋራ ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞች በመሆን ከዚህ ዓላዊ ንጉስ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰባስበው በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሱ ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ አምስት መቶ ጭፍራ ልኮ ፊቱ ከፊቱ አስቀረባቸው። ከእርሱ ዘንድ በመገላላቸውም ንጉሥ፣ በጠየቃቸው እነርሱም እንዲህ ያሉት የክብር ባለቤት ክርስቶስን በተውካው ጊዜ ተውን ታላቅ ስንፍና አድርገህ ስተሃልና። በሰማ ጊዜም ተቆጥቶ የበደላዖንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልንም አገኘ። ቅዱስ ኤስድሮስን ግን ይመክር እንደሆነ ብሎ አሰረው። ያን ጊዜም አስራ ሁለት አመቱ ነበር። ከጥቂት ቀን በኋላም በአንገቱ የብረት ዛንጅርና ገመድ አስገብተው ከንጉሱ ፊት አቀረቡት። ንጉሱም ንጉሱንም አልፈራም ንጉሱም አልፈራህምን ልብህ ለመመለስ አልመከረምን ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜም አራቁተው ከምሰሶ ላይ ሰቅለው ደሙ እንደ ውሃ እስኪወርድ እንዲጨምሩት ንጉስ አዘዘ። እናቱ ሶፊያም ከደሙ ወስዳ በንጉሱ ፊት ላይ ረጨች፣ እንዲህ ማለችው፤ ከሰው ሁሉ አንተ የተረገምክ ነህ። እንዲሁ እህቱ አፎሚያም ድንጋዮችን አንስታ ንጉሱና መኮንቶችን ወረወረችባቸው። ንጉሱም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸው፣ ምስክርነታቸው ፈጸሙ፣ አክሊልንም አገኙ። ቅዱስ ኤስድሮስም ተሰቅሎ ሳለ በእናቱና በእህቱ ላይ የሆነውን ይመለከት ነበር። በወገቡም ላይ የእሳት ፍም ደፉበት። ደግሞም ሆዱን ሰንጥቀው አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎችና የዱር አራዊትም አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ህያው አደረገው። ከዚያም ሂዶ በንጉሱ ፊት ቆመ። ንጉሱም ከብረት አልጋ ላይ አውጥተው ከበታች እሳትን እንዲያነዱ አዘዘ። ሁለተኛም ከብረት ላይ አስተኝተው አንጀት ውስጥ ኪፈስ ድረስ ፈጩት። ከዚህም መድኃኒታችን አስነሰው። ደግሞም ሁለተኛ ከስምንት መቶ ነፍስ ጋር ሰቀሉት። ያን ጊዜም መድኃኒታችን አድኖ አስነሳው። ንጉሱም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝና ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላም ራሱ እንዲቆርጡ ታዘው ቆረጡት። ያን ጊዜም ጌታችን ከሞት አስነሳው። እነሆም ሲያስነሳው ሶስተኛው ሆነ። ደግሞም ከዚህ በኋላ እጅግ ከባድ የሆነ ደንጊያ ባንገቱ አስረው ወደ ባህር ጣሉት። ወዲያውኑም የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሱ ፊት አደረሰው። ንጉሱም በከተማ መካከል እንዲሰቅሉት አዘዘ ታዘዘ። እንደዚሁም ተሰቅሎ ሞተ። የክብር ባለቤት ጌታችንም አስነሳው። ይህም ሲያስነሳው አራተኛ ጊዜ ሆነ። ከዚህ ከዚህም ላንበሶች ጣሉት። እግዚአብሔርም ነቢይ ዳንኤል እንዳዳነ አዳነው። ከዚህ በኋላ በየጥቂቱ ቆራርጠው እንዲከትፉትና ከእንቅብ ሰብስበው ወደ ባህር እንዲጥሉ ታዘዘ። አሽከሮቹም እንዲሁ አደረጉ። ያን ጊዜም የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህሩ ዳር ቆመ። ከዚያም አውጥቶ አስነሳው ያለ ምንም ጉዳት ይህም ጉዳት ይህም ከሞት ሲያስነሳው አምስተኛ ሆነ። ንጉሱም ባረፈና ባፈረና የሚያደርገውንም የሚያደርገውን በተሳነው ጊዜ ከወገኖቹ ጋራ ተማክሮ በዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቅያ ሀገር ላከው። የሰሎንቅያ ሀገር ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋራ ቸርነትን፣ ርኅራኄን አደረገ። ንጉሱም ሰምቶ ተቆጣ። ያንን መኮንንም እንዲያመጡት አዘዘ። ቅዱስ ኤስድሮስንም ወደ እርሱ መልሶ በእስር ቤት በረሃብና በጽም አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ተአምራትን እያደረገ በሽተኞችን ሁሉ አዳነ። በዚህም ግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። የአየርም መላእክትን ሁሉ ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስን ብዙዎች ቃል ኪዳኖችን ከርሱ ጋር አደረገ። ያን ጊዜም ነፍሱን አሳለፈ። በማይጠፋ መንግስተ ሰማያትም የሰማዕትነት አክሊልን ተቀበለ። በተጋድሎ የኖረባቸውም 12 አመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሚየን። ሰላም ለኤስ ድሮስ ንጹህ እምህብልያ ወልደ በላ በደላ ኦን ዘአንጾኪያ ድህረ ኮነ ንውልቱ በዘዘዚ አሁ አርያ ምስለ እህቱ አፉሙያው ምስለ እሙ ሶፍያ በኢንተ ስሙ ተሰቅለ ለክርስቶስ ኬንያ። በዚችም ቀን ከቅዱስ ኤስ ድሮስ ጋር ስምንት መቶ አምስት ሺ ሰባት ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር በረከታቸው ተደሰለ ዘላለሙ አሜን። ሰላም እብ 80 አይላፍ 50 ወሰባተ ወሰባተ ተራፈ ዘልፈ ክንፈ ምለት የዓለም ብርሃን የሆነ አባ ዮሴፍ አረፈ። ይሄም ቅዱስ ያዩትና የሰሙት እስኪያደንቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንን መጻሕፍት ተረጎመ። ከዚህ በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤል ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ትወዳለህን? አጸያፊ አይደለምን? በውስጡ ያለው ሁሉ አለው። ከዚያችም ጊዜ ጀምሮ እርሱ የመረጠውን መንገድ ይመራው ዘንድ እግዚአብሔርን እየለመነ ጾምም ጸሎትን ጀመረ። ከወለቃ አውራጃም ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭልታም ዮሴፍን ወስዶ የምንኩስና ልብስን አለበሰው። ወደ ትግራይ ምድርም ወሰደውና በዚያ ተግባረ እድ ለምንኩስና ስራ የሚገባ ጽህፈትን፣ ስፌትን ሁሉ ተማረ። ከዚህም በኋላ ወደ በረሃ ዱር ገብተው የእንጨት ፍሬ እየበሉ ከዝሆኖች፣ ከአንበሶች፣ ከዘንዶች እየተፈተኑ በአይነቱ በሆነ ተጋድሎ በመድከም ኖሩ። በጽድቃቸውም ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት በመሀል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚሰብ የሚያበስሉበት ማሰሮ በተሰበረ ጊዜ ወጡ ሳይፈስ አገናኝቶ እንደ ቀድሞው አደረገው። ገብርሄርም ህዝባዊ ሲሆን በሞተ ጊዜ ሊያጠምቁት ሲሉ ጌታ የኢየሱስ ክርስቶስ ኤጲስቆጶስን ሹሞኛልና እኔ በእጅ አጠምቃችኋለሁ አላቸው። እንዲህም ቅዱሳን የትሩፋታቸውንና የጽድቃቸውን ያማረ ስራቸውንም አሳዩ። ከዚህ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስ ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ሂዶ ሳይቀመጥ ቆሞ አርባ መዓልት አርባ ሌሊት ጾመ። ከድካም ጽናትን በወደቀ ጊዜ ቅዱስ ሚካኤል መጥቶ አስነሳ። ሁለተኛም ከገደል አፋፍ እጁን አፋፍ ዘርግቶ ሳይሰበስብ አርባ ቀን አርባ ሌሊት ቆመ። ሰይጣንም መጥቶ ወደ ኋላ ወረወረው። የመላእክት አለቃ ሚካኤልም ተቀብሎ ወደ መቆሚያው መለሰው። ዳግመኛም ከድንጋይ ዋሻ ውስጥ ገብቶ አርባ ቀን አርባ ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣናትም ወደ እርሱ እየመጡ በየራሳቸው ምታት በማሳየት ያስፈራሩት ነበር። መላእክትም ያበረቱትና ያጸኑታል። ናላው ባፍንጫው እስኪፈስ ድረስ በየእልፍ እልፍ ይሰግድ ነበር። ከዚያም የትግራይ አውራጃዎችን ሁሉ ዞረ። ወደ ሰሜን ምድርም ተሻግሮ ከያሬድ መቃብር ገባ። በደጃ በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃንን ተማረ። ሲመለስም ሽፍቶች አግኝተው በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላይዋ በማተበ ጊዜ ተነሳች። ወደ ኢየሩሳሌምም ሶስት ጊዜ ሄዶ ከከበሩ ቦታዎች ተማርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና እንደኬ ድረስ ውሃው ከሞላበት ወንዝም በሚደርስ ጊዜ በላዩ አማትቦ እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነምሮች ይከታተሉታል። ምግብ ባጡ ጊዜ ደንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህ በኋላም ወደ አባታችን ተክለ ሃይማኖት ገዳ ገዳም ደብረ ድባኖስ ሄደ። ከአባተ ወልደ መድህንም እጅ አስኬማ ተቀበለ። አባተ ወልደ መድህንም ሊፈትነው ወዶ ሰባት የጽድፍ ቅርንጫፍ ሰብሮ ትከለው ብሎ ሰጠው። በተከላቸውም ጊዜ ወዲያውኑ በቅለው አደጉ። እስከዛሬም አሉ። ብዙዎችም ወደ እርሱ መጥተው በእርሱ እጅ መነኮሱ በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም ባነጻቸው አብያተ ክርስቲያናት በአንድ ኖሩ። በአንዲት ዕለትም በእመቤታችን ቅድስት ድንግል ማርያም ሕፃንን ሰጠችው። ከሀያ አራቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበር አጠነ። ብዙ ጊዜም ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለትም ነብር ከእናቱ እጅ ሕፃንን ነጥቆ ወሰደ። በአባ ዮሴፍም ስም በማጸነችው ጊዜ በሶስተኛው ቀን መለሰላት። ለልጆቹም ገንዘብም ሆነ የእንስሳት ጥሪት እንዳያደርጉ፣ ስጋ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትትናን ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህን ሁሉ እና የመሳሰለውን ስራ ሰራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ በሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያኑ ተቀበረ። ከእርሱም ቁር ከእርሱም ቁጥር የሌላቸው ድንቆች ተምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ጻድቅ ጸሎት ይማረ በረከቱም ከኛ ጋር ትኑር ለዘላለም አሜን። ሰላም ለዮሴፍ መንፈሰ ዮሴፍ ዘነሳ ከመ ይለቡ ስውረ ሰውራ ወከመ ይፈክር ህቡአ እንዘ ያፈጥን ጸልዮ ወእንዘ ይሰግድ በጉጉአ ውስተ ምድር ሀበ በፍጽሙ ተጎዳ አራአያ ሀሊ ፀአዳ አይነማይ ነቃ። በዚች እለት የከበረ አባ አባ አብየ እግዚ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለመሬተ ስጋ ዘተውህቦ ስልጣን ከመ ይፈጽም እንበሊ አፈ አራዊት ግሩማን አብየ እግዚ ጻድቅ ቅኑየ ኢየሱስ መድን እስር ኃይለ ኃይለ ጸሪየ ዘውእቱ ሰይጣን ተቃውሞቶ እጅግ ልብእሲ ምስኪን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማእስሩ።